ኤፍራታና ናታን ምን ተፈጠረ? ዛሬ አብረው አድረዋል ማለት ነው። እናም ናታን በጣም ሰክሮ ነበረ። ዛሬ ጨረቀ ክፍል ነው ማድረው ብሎ ቢኒያም ውስጥ አስገብቶት፣ በሉ እንግዲህ አብራቸው ደሩ። እሱ ያው አሁን ልጅ ይለዋል ፊት የሚስቅና እንግዲህ፣ እኔ እዚህ ቤት በጣም ደንበኛ ነኝ። እናም ብዙ ጊዜ እመጣለሁ። ደግሞ እዚህ ለመምጣት አንተን የማስፈቅድበት አይመስለኝም። አመን ብድግ አድርጎ ያ ፊት አሁን እኛን ትተው እና ወደምትሄድበት ሄድ ከትም ሰዓቱን ያይና በለው አስራአንድ ተኩል በዚህ አይነት ህጎ ጨጓራህን መላልጠ ልት ጥለው ነው እያለ ናታንን አሁንም ቢሆን እያናደደው ነው። ነውም ብድግ አድርጎ ሰክሯልና፣ አደለም ጨጓሬ ፊቴ ሁሉም ነገር ቢላላጥ ምን አገባህ ይለዋል ማለት ነው። እናም አሁን ከዚህ ውጣልኝ፣ ሂድልኝ እስ ብሎ ፍጥጥ ይልና እንዲ እና ልደብድቤ ነው ይላል። ናታንም ይነሳና ሊደባደቡ ሲሉ ብንያማላቸው ላይ ይገባና ያገለግላቸዋል። ነገር ግን ሊደባደቡ ነበር። ቢኒያም በጣም ይጮህና እባክን ያፌት እዚ ድል ልለምን ይልና ሲጮህ፣ ከዛም በኋላ እሱም ጥሎት ይዳዳል። ታንም በጣም ሰክረዋል። እናም ቢኒያም እባክህና ታን በቃ እኒድ እዚ ተነስተን እኒ ድብሎት ይለዋል። እሺ በቃ ብለው ተነስተው በጣም ደግፎ ይዞት ሊወድቅ እያለ እየተንገዳገደ ይዞት ይዳዳአታ ሕዋንን አላምንሽም። እንዲት ነው ስማምንሽ? ዞር በልኝ ድዛ ስትለት እባክሽን እመኝ እናት እስከ ዛሬ ደብቀሽ እንዴት ዛሬ ለእኔ ራሽን ልታጋልጭ ይቻልሽ? አይ ውልሽ፣ እዚ ቤት መጣበት ምክንያት ምንም ነገር ስላጣው ነው። ብስታያት ገኒም አታስገባኝም። ገነትን በጣም ነው የምጠላኝ። እንዲሁም ደግሞ አሁን ቤዛም የለችም። ቤዛን እያልኩ እንዳልመጣ ስለዚህ ግዴታ እኔ እንደዝተሸውልኬ መምጣት ነበረብኝ። አለቃም ደግሞ ስልክሽን ሲደውል አታነሽም፣ ለዛ ነው ነው። እናም አሁን አብረሽ ከሚሰሩት አንዷ እኔ ነኝ ትላታለች ማለት ነው። እና በቃ አሁን እኔ ሁሉም ነገር ትቸዋለሁ። ከአሁን በኋላ ከእናንተ ጋር መስራት አልፈልግም። ስለዚህ ሁሉም ነገር አብቅተዋል። እናም አልፈልግም፣ እናንተ ጋርም አልሰራም ትላታለች። ፍራታ እንዴ ኤፉ፣ እንደሱማ መሆን የለበትም። ቆይ እሺ አሁን አምነሽኛል፣ ሁሉንም ንገረኝ። ያ ፊት በምን ቢያስፈራራች ነው ልታገቢው ሲወሰሹ፣ ለዛውን በዚህ አጭር በአንድ ሳምንት ውስጥ ምንድን ነው? በቃ ምንም ነገር ምነግርሽ የለም። አሁን ላይ ሁሉ ነገር አልቋል። ስለዚህ ምንም ማድረግ ስለማ ማይችል ዘወር በይልኝ ውጭልኝ በቃ ውጭልኝ አልፈልግሽም ብላ ትጮባታለች ማለት ነው እባክሽን ፉ ይህን ነገር ንገርኝና እናስቁመው እሺ በምንድ ያስፈራሩሽ ናታን እንገልብሻለን ብለው ነው ማንን እንገላለን ብለው ነው ለምንድ ማትነግሪ እሺ ለናታ ጠበቃ እናርግለት ወይስ ምንድን ነው ትላታለች እባክሽን ይሆን እባክሽን ውጭልኝ በቃ ውጭልኝ ብላ መነቃቅራ ታስወጣታለች እናም እሷም ተወጣና ከዛም በላ ገኒ ታገኛታለች ገኒም አንቺ ደግሞ የትደሽ ነው ምልስር ልጅ ነው ለምን ላይ ስወጣሽ እንዴት ነው? ክላሶችን ሁሉ አይቻ ነበረ እና እንዴት ልትገኝ ትላታለች ማለት ነው። እናም አይ ኤፍራታ ላይ ነበር የወድኩት። ልጅን ምን አርገሻት ነው ምን አርገሻት ነው? ትልናማን ነው እንዲህ አረኔ? ምንም ነገር አረኳትም፣ በቃ ኤፍራታ ልጠይቅ ነው የመጣውትኝ ትላታለች ማለት ነው። እናም ቆይ እስኪ ቆይ እንዳትሄጅ ጠብቀኝ፣ እዚ ጋ ልጄን የሆነ ነገር አረገሽ ብላ ምን ሰይጣን ነው? እና መጣች። በቃ ሌላ ምንም ነገር አንቺ ግን ከዚህ ቤት የተለየ እኔን የተለየ እምትንከባከቢ ለምንድን ነው ለምንስ እንደናት የምትወኝልኝ ቆይ ምንድን ነው ምንድነሽ አንቺ ቆይ እስኪ እዚህ ቤት ሰራተኛ ሆነሽ የምትሰሪው ያን የሚያስል ቤት እያለሽ ለምንድን ነው ምንድን ነው የደበቅሽኝ ለምንድን ነው የማትነግሪኝ ነው ማለት እኮ እኔ እኮ እዚህ ቤት እኮ የተለየ እኔ ለአንቺ ማስበው ስለምታሳዝኝኝ ሁሉም ሰው አንቺ ላይ ጫና ስለሚያደርጉብሽ ነው፣ ሌላ ኳ አደለም። ምንድነው? እውነት ፍዬ እቀየምሻለሁ። እንዴት ሰራትኛ ልቶ ይንቻልሽ እንዴ ብር ለማግኘት ና እንዴት ነው ነ ወይ ስቅ ብዬ ስለሰራው። ተይ ፍዬ ተይ በቃ እኔን አታስቀይምኝ። እኔ እቀየማለሁ ስለተላይ ማለት ነው። እናም ኤፍራታም አይሰማሽም ባክሽ ወደዛ አሁን አንቺ ለነገሩን ያሆነ በአንቺ ጋር እንቺ ጋር ማውራበት ጊዜ የለኝም ትልና ኤፍራታ በጣም ትናድዳለች። ምክንያቱም ገኒ እናቷ እንደሆነች በጣም ትጠራጥራለች። እናስ ያን ምመስል ቤት እያለሽ ለምንድን ነው ቤት ሰራተኛ ወንሹ ደግሞ ምራሱ ስምንሽም ሰራተኛ አይመስልም እንዴ ኤፍዬ ቆይ ሰራተኛ ወይ ምንድነው የሚመስለው ከሰው ይለያል እንዴ ትላታለች ማለት ነው። በይ ባክሽን ወደዛ ትልና እውነት ኤፍዬ በጣም ነው የተቀየምኩብሽ ብላ ታኳርፍና ትሄዳለች ማለት ነው ገኒ። እምቲ አሁን እሽ፣ ምን ቆይ፣ ምን የሚያስቆርፍ ነገር ተናገርኩኝ? ለነገሩ ነነኝ እንጅል እኔ ስንት ነገር የሚያስጨንቀኝ እያለ ለምንድን ነው ይሄን ነገር የማስበው? ትላለች ማለት ነው እናም ቢንያምና ናታን በጣም ሰክረው ሰክሮ ማለትም ቢኒያም አልሰከረም። ነገር ግን ናታን በጣም ሰክሮ በሩን በጣም ያንኳኳዋል። በጣም ነበር እያንኳኳዋለው። እናም ጽዮን፣ ሉሊት እንዲሁም ደግሞ ገኒ እየሮጡ ይመጣሉ። አረ ምንድን ነው ምንድን ነው ብሎ ከዛም በኋላ ሲያዩት ናታን ሰክረዋል። ጽዮንም ወይ ወንድሜ፣ ምን ሆኖ ነው ወንድሜ፣ ምን ሆኖ ነው ቢኒ ምንድነው የተፈጠረው? አይ ትንሽ ጠጥቶ ነው ለዛ ነው ይለዋል፣ ማለት ነው። እናም የፍራታም በመስኮት እያየች ነበር እና መስኮቱን ትዘጋዋለች። መስኮቱን ስትዘጋው ወይም ደግሞ መጋረጃውን ስትዘጋበት ጽዮን ታያለች። እኔ ምንድን ላይ ነው መጋረጃ ምትዘጋበት? ቆይ አሳይሻለው። ቆይ ምንድነው፣ ምንድነው የተፈጠራለሁ? ምንድነው የሆነው ነገር? ለምንድነው? ቆይ አንቺ ምን ሆነሽ ነው? ጽዮን ትላሳሌ ማን ነው ገኒ? እና እኔ ምንም የማላውቀው ነገር ምን አለ ብለት ጠይቃለች፣ ማለት ነው። በየባክሽን በቃ ለማንኛውም ኤፍራታ እና ናታን ተኮራርፈዋል፣ እነሱ ራሳቸው ይፈቱታል። ምንድነው ምን ተፈጥሮ ነው ምንድነው ትክክለልች ደግሞ ሉሊት ማለት ነው። ያ ሉሊት እንግዲህ ወሬ የተወዳለች ቤተሰብ ጠብቄ ኤፍራታ ለወንድሜ ያደረግሽውን ሁሉ ዋጋ አስከፍልሻለው እያለች ሲሆንም በጣም ተናዳባታለች። በተለይ ደግሞ ወንድሜ ትዘገዋለች እያለች እናም ናታንን ዛሬ ኤፍዬ ጋር ነው የሚሄደው ብሎ እዞ ትሄዳል። ማነው ቢኒያም እናም ከኤፍ ክላስ ያስገባዋል። እሺ ለማንኛውም ዛሬ ከጨረቄ ጋ ነው ማድረው ይላል ማለት ነው ናታን። እናም ከዛም ቢንያምም እዛ ያደርገውና እንግዲህ እፉ በይቻው ዳናደሩ ዳግም ይጠብቀኛል፣ እኔም እሄዳለሁ ይላል ማለት ነው ቢኒ። በጣም ነው የማመሰግነው ከጎኑ ስላለ ከአሁን በኋላም ከጎኑን ትለዋለች ማለት ነው። ቆይ ግን እፉ ግን ከናታን ጋር ምንድን ነው ምናም ሲል ብሎ ስጠይቃት አይ በቃ ተው ትላል ይላል ማለት ነው። እናም ተው ሲለው ሲላት እሺ በቃ ብሎ ጥሉ ይሄዳል። እናም ኤፍራታ ምትተኛለ አብረው ተኙ። ምንተፈጠረ አይደነ እማቆኩድ የለም። ግን ለማንኛውም ግን ኤፍራታ እንዴት እንደዚህ ሊፈጠር ቻለ? ከዚህም በፊት እኮ በተደጋጋሚ ተደፍሬ ነበር። ግን እንዴት እንደዚህ ሊሆን ቻለ?